እኔ በአስራ አንድ ዓመቴ ነው ደሞዝተኛ ወይ ደግሞ ስራ አይኖረኝ ስላወዳደቀ እንዳጠይቁኝ እግሬ እግዚአብሔር ረድቶት ደህና ነው። እኔ ግን በጣም ተሰባብሬ ነው ከ ለዛፍ የወደኩትና ቀለም አስቀባው ቤታችን ሶፋ ቀየርኩ። ሰላም እንዴት ናችሁ የምህረት ቤተሰቦች? እኔ በጣም ደህና ነኝ። ምህረት ነኝ ከምህረት ቲዩብ። ዛሬ ደግሞ ኮሜንት እያየው ነበረ አንዳንዶቻችሁ እንደማታውቁኝ ጽፋችኋል። እኔም ታዲያ ምን ታዘብኩት? በጣም ብዙ ሰው ያቀኛል ምህረትን ሁለት ሚሊዮን ስድስት መቶ ሺህ ሰው ነው ያየው በፍጹም እና ስለዚህ ከሁለት ሚሊዮን በላይ ሰው ስለሚያቀኝ ታዋቂ ብዬ ራሴን ሳልገልጽ ወይ ደግሞ ስለ ራሴ ሳላወራ ዩቲዩቤን ጀምሬያለሁ። ለዛ ደግሞ በጣም በጣም ይሄ ይቅርታ አዲስ ለምትተዋወቁ ቤተሰቦች ቤተሰብ ስለሆናችሁ እንደገና ደግሞ እየተዋወቅን እያወራን የናንተን ኮሜንትም እየመለስኩኝ አብረን ስለምንቀጥል ደግሞ እንዲህ ሽክ ብዬ የመጣሁት እንደምታውቁት ከፊታችን ፋሲካ ነው እና የፋሲካን በዓል ምክንያት በማድረግ ሰሞነኛ የሆነው አለባበሳችን ይሄ ነው። በድጋሚ እኔ ቤት ከኖርኩት እንጂ ከተማርኩት አይወራም። ታዲያ ራሴን ከማስተዋወቅ ልጀምር። እንደማላሰለቻችሁ ተስፋ አደርጋለሁ። ራሴን ሳስተዋውቅ ያው ራስን ማስተዋወቅ ረዥም ነው ብዬ ነው አስበው። ምህረት ተገኝ እባላለሁ። በ1987 መስከረም 12 እለተ ሐሙስ በጅማ ሪፈራል ሆስፒታል ተወለድኩ። እንደ የጀመረ ሰው ታውቃላችሁ። እውነቱን ነው፣ እውነታው ይሄ ነው። የመጀመሪያ የደረጃ ትምህርቴ ስል ሁሌ የሚያስቀኝ ሁለተኛ ደረጃ ትምህርቴን እንኳን በአግባቡ ስላልጨረስኩ ነው የምስቀው። በዛ መሀል ራሴን እየነገርኳቸው ቀጥላለሁ። ጅማ ተወለድኩኝ። የመጀመሪያ ደረጃ ትምህርት ቤቴን እዚሁ ጅማ ተማርኩኝ። እንደገና የመጀመሪያ ደረጃ ተማሪ እያልኩኝ እያለውን በጣም ጎበዝ ተማሪ ባልሆንም ቆንጆ እንቅስቃሴ የምታደርግ ስታድግ ጠበቃ መሆን የምትመኝ ሴት ነበርኩ። ታዲያ ከስምንተኛ ክፍል በኋላ ወደ ዘጠነኛ ክፍል ትምህርት ቤት ሽፍት አድርገን ነበር። ትምህርት ቤት እንቀይራለን። የመንግስት ትምህርት ቤት ነው የተማርኩኝ፣ ምሳ ቋጥር የተማርኩ እንዳይመስላችሁ እና ሁለተኛ ደረጃ ትምህርቴን የተማርኩበት ትምህርት ቤት ከመጀመሪያው ጋር በደንብ ርቀት ነበረው። እንደ አጋጣሚ ሆኖ አንድም ተማሪ ኤለመንተሪ ወይም የመጀመሪያ ደረጃ ትምህርት አብሮኝ የተማረ ሰው ሁለተኛ ደረጃ ላይ አልተገናኘንም። ማለትም በኔ ክፍል አልነበሩም፣ በእኔ ሽፍት ወይም በእኛ ፈረቃ። በሁለት ሽፍት ነው ያለው ከሰዓትና ይጠዋል በእንደዛ ቢኖሩም አንድ ክፍል ግን አልነበርንም። ስለዚህ እኔ በነበርኩበት ክፍል እኔ ብቻ ነበርኩኝ። የፕላዝማ ተማሪ ነኝ። ሁለት ሺ ሁለት ነው ወደ ዘጠነኛ ክፍል የተዘዋወርኩት ወይም ደግሞ ሚኒስትሪ ተፈትኜ ያለፍኩት። ታዲያ ፕላዝማ እንግሊዘኛ ነው። እኔ ደግሞ እስከ ስምንተኛ ክፍል ድረስ እያለሁኝ ሁሉንም ሳብጀክት፣ ሁሉንም ክፍለ ጊዜ በአማርኛ ተምሬ፣ አንድ ክፍለ ጊዜ ነው በእንግሊዝኛ የምንማረው እሱም ደግሞ ይሄ ነው የሚባል አይደለም። መናገር መስማት የሚያስችል የእንግሊዝኛ እውቀት አልነበረኝ። እኔና እንግሊዝኛ ያው ብዙ ታሪክ አለን፣ አብረን ቆይተናል። ሌላ ጊዜ አወራቸዋለሁ። ታዲያ ፕላዝማ ላይ የሚወራው እኔ ምንም እንዳይገባኝ ነው። ኢለመንተሪ እያለሁ ስድስተኛ ሰባተኛ አምስተኛ ምናምን ወጥቼ አውቃለሁ። ያ ማለት ሚድል መካከለኛ ተማሪ ነበርኩ። እዚህ ስመጣ ግን ምንም ነገር የማይገባት ተማሪ ሆንኩ። የምር የማይገባኝም ነበር የሚያወሩት እኔ ነው የሚመሳስሉ በብዛት አፍሪካውያን ከሳውዝ አፍሪካ ይመስለኛል አክሰንታቸው እንኳን አይገባኝም። ስለዚህ ትምህርት ላይ ጊቫፕ ነው ወዲያው ያደረኩ። ሳይገባኝ ብማር ወይ ደግሞ ኮርጄ ባልፍ ምንም ለውጥ እንደማላመጣና ምፈልጋት የምፈልጋትን ያቺን ጠበቃ መሆን የምትፈልገው ምህረት ሉዝ እንዳረኩ እንዳጣዋት ነው የተሰማኝ ተሰማኝ። ከዛ በኋላ ግን እንደተባለው። ትምህርቱ ስላልገባኝ አስተማሪዎችን የምትጠይቅ አንዳንድ ጊዜ ምናልባት በኛ ጊዜ እጅ አውጥቶ መልስ የሚመልስ እንጂ እጅ አውጥቶ አልገባኝም የሚል ብዙ ተማሪ አልነበርም። ያ አሁኑን አላውቅ። እኔ ግን ስለማይገባኝ ያልገባኝን እጠይቅ ነበር። አስር ደቂቃ ብቻ ነበር እኛና መምህራኖቻችን የምንገናኘው፣ ሰላሳውን በፕላዝማ ነው። እዚ መምህራኖችን እጠይቃለሁ ግን አይመለስልኝም። በቃ ምንም ነገር እየገባኝ እንዳልሆነ ሲገባኝ ትምህርቴ ላይ ነበረኝ ተስፋ በጣም እየመነመነ መጣ በጣም ተስፋ የጣልኩበት ትልቅ ቦታ ደርሳለሁ ያልኩበት ትምህርቴን እንዳጣወት ነው የተሰማኝ። ታዲያ ወደኩ በጣም እየደጋገምኩ ጥያቄ በመጠየቅ ማደክመው መምህራችን በደገምኩት ዓመት ስም ጠሪያችን ሆነ። ታዲያ ሌሎቹ አዲስ ተማሪዎች ናቸው፣ ከኔ ጋር የነበሩት ወደ አስር አልፈዋል። እኔ አልተዘዋወረችም ወይም ደግሞ ወድቃለች ተብዬ ሁለተኛ ዓመት የዘጠነኛ ክፍል ተማሪ ነበርኩና። ይህንን ያለኝ መምህሬ ነው። ራሳችሁን አስተዋውቁ አለ። ሁሉም ተነስቶ ራሱን አስተዋወቀ። እኔም ያው ተራ የደረሰና ራሴን ላስተዋውቅ ቆምኩ። ግን ያን ዕለት እንደዛሬው ዕድል አግኝቼ ራሴን እኔ ራሴ ሳልሆን መምህሬ ነበር ያስተዋወቅ። የዘጠነኛ ክፍል የሁለተኛው ዓመት ተማሪ ናት፣ ዘጠኝን ዘጠኝ ጊዜ ትማራለች አለ። ተማሪዎች ሳቁ እና አሁን እንደምነግራችሁ ቀላል አልነበረም። በጣም አንገቴን ነበር ያስደፋኝ። ከዛ በኋላ ግን ጭራሽ ክፍል አልገባም ነበር ወጣለው ከሆኑ ተማሪዎች ጋራ ቁጭ ነው ውጭ የምለው ምናምን፣ በጣም ሀይለኛ ረባሽ ሆንኩኝ። ምክንያቱም ተማሪዎች እንዳለ የኔ ኢሜጅ አእምሯቸው ላይ የገባ በጣም ደደብ ትምህርት የማይገባት እንደገና ደግሞ አስቸጋሪ መምህራኖቿ የማይወዷት ተማሪ። ስለዚህ ያንን ኢሜጅ መቀየር ከባድ ነው። በእኛ አድ በአስራ ስድስት ዓመቴ ምናምን እና አንዱ ተማሪ ግን ያው በጣም ጎበዝ ግን ደግሞ በጣም ሰው መረዳት የሚወድ ነው እና ምንድን ነው የሚለኝ፣ ሊያስጠናኝ ሞከረ። ጊዜ የለኝም፣ ከትምህርት ጊዜ ውጭ ከሱ ጋር ተገናኝቼ ማጥናት አልችልም። ሁለተኛ ነገር ደግሞ አባቴ በፍጹም በፍጹም ከወንድ ጋር ቆሜ አደለም ሌላ ነገር ደብተር ስቀባበል ቢያይ በቃ እንዴት ልበላችሁ፣ እንትን አሎሎ እንዳሎሎ እንዲህ ሊወረውረኝ ይችላል። ያውነት በጣም ይሄ አባቴ ሲመታኝ እናቴ ለምንድን ነው የተመታሹ ብላም አጠይቅም። እኛ ቤት እንደዛ አይቻልም። እናቴም ስትመታኝ አባቴ እንደዛ፣ እኛ ደግሞ ምንድነው መጠየቅ የማንችለው ሪዝን ለምንድነው እየተመታው ያለውት። አንዳንዴ ከተመታን በኋላ በሌላ ጊዜ ሲነገረን ያለኔ ጥፋት ነው የተመታት የተመታት እራሱ በማይመለከተኝ ነገር ሆኖ ያውቃልና፣ ከዛ ተማሪ ጋር ተቀራርቤ ማጥናት አልቻልኩም። እንደዛ ሆኖ ፈተና ኤግዛም ደረሰ። ስንፈተን አጠገቤ ነበር እና እንዳለ ነበር የሚያስኮርጀኝ ማለትም ከሱ ኮረጄ እንዳልፍ ይጥር ነበር። እኔ ግን በጣም መኮረጅን ስለምጸየፍና ሳይገባኝ በአጤሬራና በኩረጃ ማትሪክ ብቀባ ወይ ደግሞ የግል ኮሌጅ ምማር ወይ ደግሞ ብቻ የሆነ የሆነ ነገር ባደርግ መጨረሻ ኢንዲንጌ ግን ወይ ደግሞ መጨረሻ ግን በራስ መተማመን የሌላት የማታውቃቸውን ነገሮች የምታደርግ በእውነት ሰው ግፊት ወደፊት የመጣች ሴት ነው ለሆን የምችለው ያንን በፍጹም ምህረት አትቀበል። እስካሁንም ድረስ ምለው እኔ የኔ ባልሆኑ ነገሮች መምጣትም በዛ ነገር መቆየትም አልችልም። ስለዚህ ሳልኮርጭ ቀረው። እግዚአብሔር ያሳያችሁ። ደግሜ ይወደኩ አለም ደቅራሱ ይቻላል። እንደ ታዲያ ሁለተኛ ዙር ሰወድቅ ግን አንድ አሳምጣል። ድጋሚ ቤት ሄጄ ወድቅ ያለው ከምል ለምን አልፍ ያለው አልልም ብዬ ያለፉ ጓደኞች መጽሐፍ ይሰጠን ነበር። ይሰጣቸዋል፣ ለምን ምን ይሰጠኛል? የተሰጣቸውን መጽሐፍ ይዤ ካርድ አልተሰጠንም። መጽሐፍ ግን ተሰጥቶናል። የአስረኛ ክፍል መጽሐፍ ብዬ ወደ ቤት ይዤ መጣሁ። ስለዚህ ዋሻውን ማለት ነው። ከዛ በኋላ ግን እኔ ሁለተኛ ዙር ዘጠነኛ ክፍልን ስደጋግም ወደ ሶስተኛ ዙር ስደግም ከእኔ ጋራ ወደ ዘጠኝ አብረው የሄዱ ከኤለመንታሪ አብረው የሄዱ ግን አንድ ክፍል ያልተማሩ ጓደኞቼ ማትሪክ ተፈተኑ። ማትሪክ ተፈተኑ እና ውጤት የመጣላትም ፕሪፓራቶሪ የሚያስገባ የመጣላትም የግል ኮሌጅ የሚያስገባ የመጣላትም ልጅ ነበረች ለሚታወቀው በእኔ ጊዜ ማለትም 2004 ማትሪክ የምንፈተነው 12 ሳይሆን አስረኛ ክፍል ነው። ከዛ በኋላ መሰናዱ ተብሎ 11ና12ን ተምረን ነው ኢንትራንስ የምንፈተነው። ከዚህ እነሱ ከሀገር የመውጣት ሐሳብ እንዳላቸው ሲነግሩኝ ዓይኔን አላሸው። ከዛ ቀን በፊት ለአንድ ቀን አስብ የማላቀውን ሐሳብ ማሰብ ብቻ ሳይሆን አብሬያቸው ነው የወሰንኩት እዚህ ከዚያ ሀገር ካልወጣው ከባድ እንደሚሆንብኝ ሲሰማኝ ተስማማውና፣ ያው ያልነገርኳቸው ሌላ ጊዜ የምነግራችሁ በአስራ አንድ ዓመቴ ነው ደሞዝተኛ ወይ ደግሞ ስራ ይኖረኝ፣ ስለዚህ እጄ ብር አለ። ፓስፖርት ለማውጣት አልቸገርም። ስለዚህ ተያይዘን ለምን አንሄድም ተባለ፣ ወሰንን። ከሀገር ለመውጣት ወሰንን። ለቤተሰብ አሳወኩኝ፣ አልስማማም አሉ። ደብዳቤ ጽፌ ጠፋ። ሚገርማችሁ፣ በዛን ሰዓት ዳርፉር የሚባል ሀገር ወይም ደግሞ ደቡብ ሱዳን ረብሽ ላይ ነበሩ። ደቡብ ሱዳን እና ሰሜን ሱዳን፣ ካርቱም እና ዳርፉር ጸብ ላይ ነበሩ። በጣም ትዝ ይለኛል። ደብዳቤ ላይ ምን ይላል? ወደ አረብ ሀገር እንደሄድ ካልፈቀዳችሁ እኔ ዳርፉር ሄዳለው ነው የሚለው እና ጠፋው። ጠፍቼ ግን ስልኬን አጥፍቼ ነው። ስልክ ነበረኝ በጊዜ ስልክ ነበረችኝ፣ ጥኒጥዬ በተን። ስልኬን አጥፍቼ እያንዳንዱ የሚካሄደውን ነገር ግን አቅ ነበር። እናቴን ልደነግጥ እንደምትችል ደብዳቤው ከተነበበ በኋላ እንደሚስማሙ፣ ምዕረት እልህኛ ናት። የፈለገችውን ነገር ካላረገች አትመለስም ስለሚባል በሀሳቤ እንደሚስማሙ ገብቶኛል። ተስማሙ። ከምሽቱ ሁለት ሰዓት አካባቢ ስልኬን ከፈትኩ። ተደወለ። እባክሽን፣ ወደ ቤት ነው ያሉን። ኧረ እኔ ወደ ሱዳን መንገድ ጀምር ያለው ነው ያልኩ። ሞቅ ሳረገው እና ተለምኜ ወደ ቤት መጣሁ። በሀሳቤ ተስማሙ። አይገርማችሁም ከሀገር ስወጣ ወይም የመጀመሪያውን ፓስፖርት አውጥቼ ወደ ከሀገር ለመውጣት ሀሳብ ሳመጣ የመጀመሪያ መጀመሪያ በጣም የተቃወመው አባቴ ነበር እንዴት የሰው ቤት ግርድና ትመኛለሽ እንዴት ተምረሽ እንደሌሎች ወይ ከትምህርት ሻልሽ ትምህርት አይገባሽ በቃ በጣም ብዙ ነገሮች ነው የሆነው እኛ ቤት ግን መጨረሻ ላይ ሀሳቤን ተቀበሉ እኔም ከሀገር ወጣው በአስራ ሰባት ዓመቴ ከኢትዮጵያ ኩዌት ወደምትባል ሀገር ሄድኩ ራሴን እያስተዋወቅኩ ስለሆነ ነው። ቦሪንግ ላደርግም አልፈልገው። ከጅማ ወደ አዲስ አበባ ሄጄ አዲስ አበባ ፕሮሰስ አስር ቀን ብቻዬን በ17 ዓመት አድርጌ ሌላም ሌላ የሚያጋጠሙኝን ሌሎች ሚዲያዎች ላይ ያላወራውትን ሌላ ጊዜ አወራለሁ። አሁን ግን ወደ ኩዌት ሄድኩኝ። ወደ ኩዌት ስሄድ ግን መጀመሪያ ብር ነበር ማጠና። ምክንያቱም ፐርፐዜ ብር ሰርቶ መጥቶ የምፈልገውን የግል የሆነ ነገር የመጀመር ሀሳብ ስላለኝ፣ እንደገና ደግሞ በጊዜ 17 ዓመቴ ሄጄ 20 ዓመቴ ላይ ብመጣ በጣም አርሊ ነው ሌላ ነገር ማድረግ እችላለሁ ምናምን ብዬ አስቤ ስለነበር እንጂ ቤተሰብ ሰፖርት ለማድረግ ምናምን እንደዛ አይነት እቅዶች አልነበርም። ምክንያቱም እናቴ በጣም ያንግ ናት አባቴም እንደዛ። ስለዚህ ሀገር ነው የመረጥኩኝ። ኮየት የሚባል ሀገር ሄድኩ። ታዲያ ችግሩ ከሀገር ከወጣን በኋላ ሀሳብ እንቀይራለን አይደለም በእኔ አካውንት የሚቀመጥ ብር የላኩትን ከአስራ አንድ ወር በኋላ እጅግ በጣም አስቀያሚ አሰቃቂ በጣም ብዙ ብዙ በደሎች ደርሶብኝ እንደገና ደግሞ ዲፖርት ተደርጌ ወይም ካንስል ተደርጌ ወደ ሀገር ቤት ስመለስ ግን ለምን ትሄጃለሽ መሄድ የለብሽ ያሉ ቤተሰቦች፣ ለምን መጣሽ ያሉ በዛ ዋፋቸው ማህበረሰቡም፣ ጎረቤቶችም ልጅ ነሽ እኮ ያሉኝ ሰዎች፣ አይ አንቺ ወይ አትማሪ ወይ አመል የለሽ ስደት ሄደሽ አትኖሪ ነው የተባልኩና ተመልሼ በ18 ዓመቴ ከመጣሁ በኋላ ተመልሼ ከሀገር ወጣሁ። እሱንም ሌላ ቪዲዮ እሰራላችኋለሁ፣ ሰፊ ስለሆነ። ከሀገር ወጣሁኝ እንደገና በ18 ዓመት ከምናምን፣ ወደ አዲስ አበባ መጣሁ። አለፍ አለፍ ብዬ ልንገራችሁ፣ ቃጣቢነት ተቀጠርኩ፣ ወደ ዱከም ጫት ቤት ተቀጠርኩኝ፣ ሰው ቤት ተቀጠርኩኝ፣ ብቻ ብዙ ነገር ሆኛለሁ። ቤተሰብ አባረረኝ። የገዛ ገንዘቤን ጠየቅኳቸው፣ እኛ ጋር የላትም። የሰጠችውን ድሩ የሄዳ ትጠይቃለ። አባቴ ከአባቴ ጋር ያን ጊዜ ከባድ አለመግባባት ተፈጠረ። ይቅርታ ው ከሀገር ከሀገር እንድወጣ ተገደድኩ። ስመለስ ግን በፍጹም መቼም አልሄድም ብዬ ነበር የመጣሁ። አሁን ግን መሄድ አለብሽ ግዴታሽ ነው በሚል መንገድ ተመልሼ ከሀገር ወጣ። ከሀገር ስወጣ ግን በየመን አድርጌ ወደ ሊባኖስ ህጋዊ ባልሆነ መንገድ ነው የገባሁ። ሊባኖስ ለድፍን አራት ዓመታት ቆየው። በጣም ከባድ ቀላል የሚባሉ ጊዜዎችን እዛ አሳልፌያለሁ። እዛ አራት ዓመት ከቆየው በኋላ በጣም የሚገርማችሁ ይሄ ለሰዎች ከባድ የሚባል በቀላሉ ያገኘኋቸው ነገሮች አሉ። ከሱም አንዱ ልብስ ቤት ላይ ልብስ ለመሸጥ መቀጠር። በዛ ሀገር ትዝ የሚለኝ አረቦች ሲመጡ ሲያዩኝ ደስ ስለማይላቸው እዛ ቦታ ላይ ዲዘርቭ ታደርጋለች ብሎ ስለማያስቡ ቆሜ ምናምን ከሆነ ሲገቡ ካወራው ሰው ናት እንዴ ዶል መስላን፣ አሻንጉሊቱ መስላን፣ ጥቁር አሻንጉሊቶቹ እንደዛ ነው የመሰለችን፣ ለካ ሰው ናት ምናምን ብለው የሚያውቃሉና ያንን እስከ መስራት ደግሞ የታማሚ የካንሰር ታማሚ ሴት ዳይፐርም ደግሞ እስከ መቀየር እና አፕ ኤንድ ዳውን መውጣትና መውረድን። እንደገና ስወጣ የወጣሁት በንጹህ ልብ በልጅነት ስለ ክራሽ ስለ ቦይ ፍሬንድ ስለሌላ ሌላ ነገር በማላቅበት። በነገራችሁ ላይ በጣም ብዙ ሰዎች ጠይቃችሁ ነበር፣ ብዙዎቻችን በወንድ እንሸወዳለን ስትሉ። በወንድ ከተሸወዱ ሴቶች አንዷ ነኝ። ያው የኢንተርኔት ወይም ደግሞ በዘመነ ፌስቡክ የፌስቡክ ፍቅረኛ ነበረ። ይህን ነገርኛው እንደማትል ተስፋ አድርጋል። አሁን ትውውቅ ላይ ነን፣ ገረፍ ገረፍ እያደረግን ነው። ሄዳ አይሻልም። እንደዛ ነው። እኔን ይሰማኝ ግን ጆሯችሁን ለሌላ ጊዜ እንድታዘጋጁ ነው። አራት ዓመት ቆይቼ ወደ ኢትዮጵያ ስመለስ በእኔ ሳይሆን በጓደኛዬ ፍላጎት ወደ ሀገር ቤት መጣ። ስንመጣ ግን በጣም ያበላል የተባለው ሰዎች በጣም እየሰከሩ ስለሆነ ግሮሰሪ ነው እና ልናሰክር እቅድ አውጥተን እኛም ግሮሰሪ ከፈቱ። ታዲያ በዛ መሀል ግን ኪችን ኦፕሬተር ነበርኩኝ። ማለትም የምግብ ዝግጅት ተምሬ ነበር፣ የልብስ ስፌት ተምሬ ነበር። ከዛ ደግሞ ቲያትር ተምሬ ነበርና አቢሲኒያም፣ አዲስ አበባ፣ ከዛ ውጭ ደግሞ እንድሪያስ ፊልም አካዳሚ ሁሉ ቦታ ነበር የምማረው። ሰዎች እንትን ይሉኝ ነበረ፣ ተዋናይ መሆን ትችያለሽ ምናምን ይሉኝ ነበረ። ምግብ ሳበስል ደግሞ በጣም ምግብሽ ይጣፍጣል ስባል ደግሞ ሼፍን መሆን ይችላል። ስለዚህ በአንድ ጊዜ ሁለት እግር ኖሮኝ ከሁለት ዛፍ በላይ የወጣው ሴት እኔ ነበርኩ እና ስለ አወዳደቄ እንዳጠይቁኝ እግሬ እግዚአብሔር ረድቶት ደህና ነው። እኔ ግን በጣም ተሰባብሬ ነው ከሁለት ዛፍ የወደቅሁት እና ወደ ሀገር ቤት መጣውኝ ግሮሰሪ ከፈትን፣ ፌል አረገ፣ ሌላም ሌላም በጓደኛ መከደት ብላ ብላ ብዙ ነገሮች አለፉ። ከዛ በኋላ በዛ መሀል አሁን የምናገረው ማልኮራበት ደግሞም ማላፍርበት አንድ ታሪክ አለኝ። እሱም አሁን ላይ ከመጣው ገና ሰባት ዓመቴ ነው። ልጄ ግን ስድስት ዓመት አልሆናትም። ስለዚህ እንደመጣው በወራት እድሜ እያለው አረገስኩ እና አላገባውም። ሳላገባ ነው ያረገስኩት። ማስወረድ ደግሞ አልችልም። ምክንያት ብላችሁ ከጠየቃችሁ እናቴ እኔም ለማስወረድ ያልወሰደችው መድኃኒት እንዳልነበር እና ያንን መድኃኒት ሁሉ አሸንፌ እንደመጣው ይነገርልኛል። ስለዚህ በተመሳሳይ እኔ ልጄ ላይ ያንን ታሪክ መድገም ስለማልፈልግ ምክንያቱም እናቴ ያንን ታሪክ ሲያወሩ ወይ ጓደኞቿ ሲያወሩ እኔ ፊል አረጋለሁ በጣም አለመወደድን፣ አለመፈለግን። ስለዚህ ልጄ እንደዛ እንዲሰማት አልፈለግኩኝም። እንደገና እኔ ጋር የነበረ ታሪክ ወደ ልጄ እንዲመጣና ይሄ እንደ ዱላ ቅብብል እንድንወራረስ ስላልፈለግኩኝ ወዲያው ነበር ማርገዜን ሳቅ ለመውለድ ዲሳይድ ያደርኩ። ምክንያቱም ስህተት በስህተት አይታረምም። እኔ ልጄ በረከቴ ናት። በዚህ መሀል ሲንግል ማምነኝ ሌላ ጊዜ በደንብ አድርጌ አወራለሁ። ምክንያቱም ቢዘለልና ታሪክ ውስጥ ባይገባ ደስ ይለኛል። ግን መዘለል የማይችል ስለሆነ እኔ በወድቅበትም፣ እኔም ቢያደናቅፈኝም ሌሎቻችሁ ግን በዛ መንገድ እንድትወድቁ ስለማልፈልግ፣ በተለይ ታናናሾች። እኔ አሁን ሰላሳ ዓመት የስድስት ዓመት ሴት ልጅ አለች። ሌላ ጊዜ ልጅን ማስተዋውቃችኋለሁ። አረገዝኩኝ፣ ከዛ ነገሮች ሁላ ድብልቅልቃቸው ወጡ በአራት ዓመት አገኘዋ አጠራቀምኩኝ፣ ሀብታም ያደርገኛል ያልኩትን ገንዘብ በአራት ወር ነው ሉዝ ያደረግኩት። ስለዚህ ገንዘብ እንዴት እናገኛለን የሚለው ነው እንጂ ከባድ እንዴት እናጠፋለን የሚለው ምንም አይነት ስልጠና ምንም አይነት ደግሞ ሎጂክም አይፈልግም። በእንደዛ መንገድ ሉዝ አርግ ያለው ልጄን ወለድኩኝ። ልጄን ከወለድኩ በኋላ ቤተሰቦቼ ገና ከመጣው አመት ከምናምን ስለሆነ አቅም እንዳለኝ ነበር የሚያስቡ። ልጄን ለመውለድ ግን ወደ ሆስፒታል ለመሄድ የባጃጅ እንኳን አልነበረኝ። የእውነት የእውነት እግዚአብሔር አምስት ብር አልነበረኝ። እና ልጄን ወልጄ ማጠባት ነገርም አልነበረ ደና ነገር መመገብ ስላልቻልኩኝ ጡቶቼም ወተት አልነበራቸው። ስለዚህ ውሃ በጤና ዳም እያደረግኩ ልጄን አጠጣ ነበረ። ልጄን በጣም ይቅርታ እንደምጠይቃት ይህንን ቪዲዮ ስታድግ እያሳየው ይቅርታ እንደምላታቃለ ምክንያቱም በእኔ ምክንያት ዋጋ ከከፈሉ በዙሪያ ካሉ ሰዎች አንዷና የመጀመሪያዋ ልጅ ናት እና፣ አንዳንድ ጊዜ ሰዎች ስለ ሲንግል ማም አሁን ሰዎች እኔን አይተው ታድለሽ በቃ ልጅ አለሽ ሲንግል ማም መሆን ነው የምፈልገው ምናምን ሲሉ ደነግጣለሁ። እናንተ ማቹን እንጂ ሞቱን አላያችሁ ማለት። ኤቭሪ ሲንግል ዴይ ልጃችን ባደገች ቁጥር የምጠይቀን ጥያቄ ወይ ደግሞ ውስጣችን የሚመጣው ጥያቄ እየገደለን የምንኖር ሰዎች ማለት ሲንግል ማሞች ነን። ይህን ሳወራ እኔ ሲንግል ማም ሆኜ ብዙ እንደማልቀጥል አውቃለሁ። ባለትዳር እንደመሆን ሌሎች ልጆች እንደሚኖሩኝ እንደገና ደግሞ ልጄ ትዳር እያየች እንደምታድግ ይሰማኛል። ግን እስከ መጨረሻ በሲንግል ማም እቀጥላለሁ ለሚሉ ሰዎች ግን አንድ መልእክት አለ። መቀጠሉ ከባድ ነው። በድንገት ሲንግል ማም ሆን ግን በድንገት ደግሞ ባለትዳር መሆን ስለማይቻል እግዚአብሔር የፈቀደው ይሁን ብለን ራሳችንን ለእግዚአብሔር እንስጥ ነው ሁሉ የምለውና ወደ ራሴን ማስተዋወቄን ረዘም ረዘም እያደረግኩ እየመጣሁ ነው። ወደ ኢትዮጵያ ተመለስኩ። ልጅ ወለድኩኝ ከዛ በኋላ ሁሉን ነገር ሉዛረኩኝ፣ ገንዘብ አጣው። ስለዚህ ተመልሼ ወደ አረብ ሀገር መሄድ ነበረብኝ። በጣም ከባድ የሆነብኝ ወደ አረብ ሀገር መሄድ አይደለም። ትናንት እኮ እጃለው ምንም ልጅም ሳይኖረኝ ለራሴ ብቻ ብዬ ወጥቼ ተሰድጃለሁ። ዛሬ ለልጄ ሕይወቷን ለመቀየር መሰደድ በጣም አስፈላጊ ነበር፣ ግን ደግሞ ከዛ በላይ የኔ መኖር አስፈላጊ እኔ አጠገቧ መኖሬ ግዴታ እንደሆነ ነው የተሰማኝ። ምክንያቱም አንድ ልጅ እናትም አባትም አጠገብ ሳይኖር በአያት ማደግ በእኔና በእናቴ መሀል ያለውን ጋር አጠይቁ በልጄና በእናቴ መሀል የሚኖረውን ግን ከዛ በላይ ነው፣ ከዛ በጣም ብዙ በላይ ነው እና ልጄ ምን አይነት አስተዳደግ እንደምታድግ ሳስብ፣ ቆንጆ ታብሌቶች እየተላኩላት፣ የሚገራርሙ የአረብ ሀገር ልብሶች እየመጡላት፣ ቆንጆ ትምህርት ቤትና ቆንጆ ምሳቃ እንደሚኖር ታውቃለች። ግን ቆንጆ ህልም፣ ቆንጆ ፍቅር ስትመጣ እናትነት በጣም ሉዝ እንደምታደርገኝ ገባኝ። ስለዚህ ላለመሄድ ወሰንኩ። ላለመሄድ ሶስትን ያደረግኩት ነገር አንዱ ምንድን ነው? ፓስፖርቴን እዛ ራናዌይ ስለነበርኩ ጥዬ ስለመጣው ፓስፖርት አላወጣው። ታውቃላችሁ ለረዥም ጊዜ ፓስፖርት አልነበረኝም። እንዳልወሰወስ ምናልባትም ቢውልድ ያደረኩት የገነባሁትን ነገር አንድ ቀን ከአቅሜ በላይ ሲሆን ትቼ እርግፍ አድርጌ እንዳልሰደድ ስለምሰጋ ያንን ፓስፖርት አላወጣውም ነበር። በጣም ቻሌንጆች ነበሩ ሁሉም ሰው ስተሻት ይቺ ሁለት ዓመት ሰርተሽ ሁለት ዓመት ሰርች እንደማልመለስ በደንብ አቅ ነበር። በቀላሉም እንደማይገኝ ቃል ግን ከሀረብ ሀገር አንድ ነገር ተምሬ መጥቻለሁ። ዝቅ ብሎ ማገልገልን፣ ዝቅ ብሎ መስራትን፣ ዝቅ ብሎ መኖርን። አንዳንድ ጊዜ ትልቅ ዋርካ የሆነ ዛፍ ስናይ ዛፉ እዛ አካባቢ ላይ ያለ፣ ሌሎች ዛፎች ግን የሉም። ለምን እንዳልኖሩ ሳስብ ምን እንደገባኝ ታውቃላችሁ? ትንንሾቹ ዋርካ ከመሆናቸው በፊት ቀጫጭን ችግኝ እያሉ ዝቅ ማለትን ስላለመዱ ተሰብረዋል በከባድ ነፋስ። እኔ ያንን የከባድ ነፋስ ጊዜ ዝቅ ማለት እንዳለብኝ፣ እንደገና ደግሞ መቀበል ካለብኝ፣ እዚህ ሆኜ ማድረግ የሚገባኝ ማድረግ እንዳለብኝ። ሌላው ደግሞ ስራ ክቡር እንደሆነ፣ ስራ እንደማያሳፍር፣ ስራ እንደሚያኮራ። ዛሬ ልጄ በእኔ በጣም ፕራውድ ናት። ነገ ደግሞ ከዚህ በላይ እንደምትሆን አውቃለሁ እና። ያንን የስራ ባህልንም ጭምር ልጅ እያየች እንድታድግ፣ እናትነትን እያየች እንድታድግ እኔ እንኳን ኖሬ ፊፍቲ ነው ማለት፣ ሀፋፍ ነው። እኔ አባቷም ቁታ ልሞላ ምርጥ እናት ሊሆን እችላለሁ በጣርኩ ቁጥር እንጂ ምርጥ አባት መሆን አልችል። ስለዚህ እኔ ከሌለው ደግሞ እናትም አባትም ሳይኖራት የምታድግ ልጅ ነው የምትሆነው። ያንን አስቤ ከሀገሬ ሳልወጣ የራሴ ልብሶች በመሸጥ አዲስ አበባ ሴፍቲ ኔት ሞክሬ አለሁ፣ አልተሳካልኝም። ከአልዲስ ኮፊ መስተንግዶ ሞክሬ አለሁኝ ዋስ ወይም ደግሞ ቲያጅ የሚሆነኝን ሰው አላገኘውም። መንገድ ለመጥረግ የአዲስ አበባ መታወቂያ ስላልነበረኝ ያንን ስራ ማግኘት አልቻልኩም በጣም ብዙ ቻሌንጆችን አልፌ ዛሬ ለምታዩት ምህረት በቅቻለሁ የራሴ ልብሶች ከመሸጥ ግን ወደ ስራ ስገባ እንደ ስራ አይደለም የጀመርኩ ለልጄ ዳይፐር ለመግዛት ለእኔ ደግሞ ፓድ ለመግዛት ምክንያቱም እኔ የሞዴስ ተቸግሬ አውቃለሁ ልጄ ዳይፐር አርጋ አታውቅም ማለትም ሰንበት ከሆነ የሆነ ቦታ ለመሄድ ከሆነ ምናምን አንድ ዳይፐር ይገዛል ከዛ ውጭ ግን የለም አፎርድ ማድረግ አልችል የወተትም የለም ምናምን። በእንደዛ ሁኔታ ውስጥ ልብሴን ሽጬ የቡንዳ ስራ ስጀምር አላማ የነበረው ለልጄ ወተት መግዛት፣ ለእኔ ዳቦ መግዛት፣ ለልጄ ዳይፐር መግዛት፣ ለእኔ ፓድ መግዛት ነበር። በእኔ ትንሹ አላማ ውስጥ ግን እግዚአብሔር ስለነበረ ስራ አድጎ ቤተሰቤን ረድቼ አረብ ሀገር እያለው በጣም ያደረግኩት ነገር ብነግራችሁ ቀለም አስቀባው ቤታችንን፣ ሶፋ ቀየርኩ። ኢትዮጵያ ሁኜ ግን ቤት ሰራሁ። ምናልባት ወደ ሶስት ሚሊዮን የሚፈጅ ቤት በአስራ አንድ ወር ጊዜ ውስጥ መስራት ቻልኩ። ሌላ ቪዲዮ ስለሆነ በሌላ ጊዜ በደንብ እንድነግራችሁና እንዳላረዝምባችሁ ነው። ከዛ በወንዳ ስራ ልጄ ማሳደግ ቻልኩ። እኔም እንደምታዩኝ እራሴ ተከራይቼ ነው የምኖረው። አባቴ በህይወት የለም። ለሶስት ዓመት በጣም በብዙ መቶ ሺ የሚቆጠር ብር አውጥቼ አባቴ ማሳከም ቻልኩ ከዚሁ ስራ ላይ። ስለዚህ እኔ የወሰንኩበት፣ እኔ የጨከንኩበት፣ እኔ ዲሳይድ ያረኩበት ነገር እኔን ጠቅሞኛል። ያከበር ነው ነገር ያከብረናል እኔ ያከበርኩት ስራ ዛሬ እኔን አክብሮኛል። ወደ ሚዲያ ስመጣ ከኔ ድክመት ተማሩ፣ ከኔ ጥንካሬን በርቱ ብዬ ስመጣ በዚህ ልክ ሰዎች ይቀበሉኛል ብዬ አላሰብኩ። ታዲያ እግዚአብሔር ስላለበት እና ነገሩ እውነት ስለሆነ ከልብ የሚወጣ ወደ ልብ ስለሚደርስ እናንተን አግኝቻለሁ። ከዛም አልፎ የራስሽን የዩቲብ ቻናል ክፈች እንሰማሻለን ባላችሁን መሰረት የራሴን ዩቲብ ቻናል መክፈት ችያለሁ። በትንሹ ምህረት ስትብራራ ይህንን ትመስላለች። በሌላ ቪዲዮ ደግሞ አሁን ገረፍ ገረፍ ያረኳቸውን ታሪኮች በዝርዝር እያወራን እንቀጥላለን። እወዳችኋለሁ። ፎሎ፣ ሰብስክራይብ ያላረጋችሁ ሰዎች ግን እባካችሁ ሰብስክራይብ አድርጉ፣ እኔም እናንተም እንጠቀማለን። የደውል ምልክቱን ተጫኑ፣ ቪዲዮች ስለ ቅ እንዲደርሳችሁ። እኔም በደንብ አድርጌ እሰራለሁ ለእናንተ መስራት ወደ እናንተ መድረስ አይታክተኝም። እወዳችኋለሁ። በሀገር ቤትም ከሀገር ውጭም ያላችሁ እህቶቼ ወንድሞቼ፣ ወደ ሴቶች ታድያ ያለች ተብያለሁ